አንድ አገልጋይ ሲገባ ግን የአገልጋይ አቀባበል ለማድረግ ስድስት ሰባት ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከእኛ አስተምህሮ ውጭ ነው። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናረግ የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ፣ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ መንግስት ነው። ሰራዊቱ የመንግስት ነው እና ከተማው ላይ የሚፈጠሩ ግርግሮች ተገቢያ እሱ ላይም ካውንስሉ ሲሆ እርምጃ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። ከዚህ በማስቀጠል በቅርቡ በወንጌል አማኝ እምነት ተከታዮች ላይ በጅማ ዞን እንዲሁም በሶማሌ ክልልና አፋር ክልል የደረሱ ስደቶችን አስመልክቶ የዘጋጀነውን መግለጫ በጽሁፍ እናቀርባለን። በኢፌዴሪ ህገ መንግስት አንቀጽ ሰባት አንድ መሰረት ማንኛውም ሰው የማሰብ የህሊና እና የሃይማኖት ነፃነት አለው። ይህ መብት ማንኛውም ሰው የመረጠውን ሃይማኖት ወይም እምነት የመያዝ ወይም የመቀበል ሃይማኖቱንና እምነቱን ብቻ ወይም ከሌሎች ጋር በመሆን በይፋ ወይም በግል የማምለክ የመከተል፣ የመተግበር፣ የማስተማር ወይም የመግለጽ መብትን ያካትታል በሚለው መሰረት በአንቀጽ 27 ቁጥር 3 ላይ ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነፃነት በኃይል ወይም በሌላ ሁኔታ ለማስገደድ መገደብ፣ ወይም መከልከል አይቻልም ይላል። ይህ የህገ መንግስት ድንጋጌ ለሁሉም የሃይማኖት ተቋማት በእኩል የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን የሃይማኖት ተቋም መብትና ነፃነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ ሊያምንና ሊያስፋፋ ይችላል በግለሰብም ይሁን ደረጃ ቢሆን። ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ አዘል ክርክሮችና ጸብ ቀስቃሽ ድርጊቶች በሀገራችን ኢትዮጵያ በማህበራዊ ሚዲያዎች በስፋት ሲሰራጩ ይታያሉ። ይህ ጉዳይ በሃይማኖት ተቋማቶች መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገር በሀገር ሰላምና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነ ሊታወቅ ይገባል። ከዚሁ ጋር ተያይዞ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መስራች አባል በሆኑት በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰንጠማ ወረዳ ጋትራ ከተማ የምትገኘው ማህበራዊ ምዕመናን ላይ ለእምነታችን ጥላቻ ባላቸው ግለሰቦች ምክንያት ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላት አመልክተን አጥፊዎች በህግ እየተጠየቁ እንዳለና በህግ አግባብ ውሳኔ ሊሰጥ እንደሚችል የተነገረን ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ በመሆናቸውና ወቅቱ ክረምት ከመሆኑ ጋር ተያይዞ ጊዜ የማይሰጠው ጉዳይ በመሆኑ የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙ አካላት ላይ ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎች እንዲቆሙ በማድረግ ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸለቱ ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩ በአፋር ክልል በዱለቾ ወረዳ ውስጥ ባሉ የከሰም ቀበናና በደሆ ቃለ ህይወት ቤተክርስቲያን ላይ ግለሰቦች ዝርፊያ በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገ ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኙ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸው ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስ በጅጅጋ ከተማ አራት ምዕመናን በቦንቦስ ከተማ ሶስት ምዕመናን በእስር ላይ የሚገኙ ሲሆን የአፋር እና የሶማሌ ክልል የመንግስት አካላት ይህንን ተግባር እንድታስቆሙልን እየጠየቅን፣ ያለፉት ያለ ጥፋት የታሰሩት ምዕመናን እንዲፈቱ እንዲሁም ክልሎች በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖቶች በእኩልነት እምነታቸውን የሚያራምዱበት አገር በመሆኑ አስቸኳይ ምላሽ እንዲሰጡበት እያልን የሚመለከታችሁ የፌዴራል መንግስት አካላት ይህ ተግባር የእኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮች በአካባቢያችን ሌላ እምነት በነፃነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይ ሁከት በሚፈጥሩ አካላት ላይ ህጋዊ እርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው የሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን፣ በአገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችና የካውንስሉ መዋቅሮች እንደዚህ አይነት ጉዳዮች በሚፈጠሩበት ወቅት ያለ አንዳች መደናገጥና የጥላቻ ምላሽ ባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምፃችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተው ምስክሮች ስለሆናችሁ ስደት የወንጌልን አገልግሎት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናወኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽፈት ቤት። አመሰግናለሁ። ጥያቄዎች ካሉ ይቀበላለሁ። ጉዳቱ የደረሰባቸው ሰዎች ያስችላል ለነዛን ሰዎች እንደኛ ደግሞ ለወደሙ ቤተክርስቲያን የማምለኪያ ስፍራ አዳራሾችን በማስተባበር ሊደረግ የታሰበ ድጋፍ አለ ወይ? አመሰግናለሁ። ሌላ የመጀመሪያው ጥያቄ በጉዳቱ ጉዳት በደረሰባቸው አካባቢዎች ላይ በአካል ተገኝታችኋል፣ የሚለውን አዎ፣ የእኛ የካውንስሉ መዋቅሮችም ካውንስሉም በአካል ተገኝተን ሕዝቡን እና የሚመለከታቸው መንግስት አካላትም አግኝተናል። ቤተክርስቲያኒቱም በተለይ በጅማ ዞን ያለው ላይ ተገኝታ ርብርብ የተደረገን ያለው ከዛም የተነሳ ነው የሚመለከታቸው መንግስት አካላትም አብረው ተንቀሳቅሰው አጥጋዩ አይሆንም። አጥጋዩ ባይሆንም ምላሽ ለመስጠት ጥረት እየተደረገ ያለው ይሁን እንጂ ህዝቡ አሁን ሜዳ ላይ ነው ያለው። በሜዳ እያመለከ ያለው ክረምት ነው፣ ዝናብ አለ። ሃይማኖት ደግሞ ሰው የራሱን እምነት በፈቀደበት አካል በፈቀደበት መንገድ ሊያመልክ ይችላል። የሃይማኖት ቤትን የጸሎት ቤትን ማቃጠል ከዚህ በላይ ወንጀል የለም። መንግስት እርምጃም ሲወስድ በድብቅ መውሰድ አለበት ብለን አናምንም። እንደዚህ አይነት ነገሮች ተደጋጋሚ እየመጡ ካውንስሉም መግለጫ ከመስጠት ባሻገር ተከታትሎ እነዚህ ነገሮች የማስፈጸም ኃላፊነት ስላለበት ይሄን የሰሩ አካላት የተፈጸመባቸው ቅጣት የተወሰነባቸው ቅጣት ምንድን ነው? ይሄንን ጸሎት ቤት ያክል ነገር አፍርሰው አቃጥለው ምዕመናንን ደብድበው ሆስፒታል እስከሚገቡ ድረስ ካደረሱ የነፍስ ግድያ ማለት ነው። ሰዎቹን አልገደባቸውም እንጂ በሕይወት ከዛም አይተናነስ ነው። ስለዚህ መንግስት እንደዚህ አይነት ነገሮች እንዳይደገሙ እንዳይደገሙ የሚወስደውን እርምጃ በይፋ ማሳወቅ አለበት። ይሄ እንዲደረግ ከሚመለከታቸው አካላት ጋር እያወራ ያለ ነው። ጥያቄው እስኪመለስ ድረስ እንቀጥላለን እንቀጥላለን። ክልሉ አለ፣ ፌዴራል መንግስት አለ እናረጋለን። ይሄ ነገር መቆም ካልቻለ መቆም ካልቻለ ሰዎች በሃይማኖት ሰበብ በሃይማኖት መልክ የራሳቸውን ሂድን አጀንዳም በዚህ ውስጥ አድርገው ሊያከናውኑ ይችላሉ ሊፈጽሙ ይችላሉ። ይሄ ደግሞ በሀገር ሰላም ላይ አንድነት ላይ በሕዝቦች መከባበር መካከል ላይ ሊፈጥር የሚችለው አደጋ ኪሳራው በጣም የጎላ ነው። ለዚህ ነው ለፌዴራል መንግስት ጉዳዩን በጥልቀት መርምሮ አይቶ ተከታትሎ በአካልም እዛ መሄድ ካለበትም ሂዶ እንደዚህ አይነት ድርጊት የፈጸሙ አካላት እርምጃ ሊወሰድባቸው ይገባል። መደጋገም የለበትም። በተለይ ቤተ እምነትን ማፍረስና ማቃጠል ብዙም ጊዜ የሚታየው ወንጌል አማኞች ላይ ነው። ከወንጌል አማኞች ውጭ እንደዚህ አይነት አደጋ የደረሰበት እስካሁን ብዙ አልታየም። ወንጌል አማኞች ላይ ነው ጸሎት ቤት ማፍረስ ቅርቡም እንደዚሁ ኢሉባቦር አካባቢ አንድ ጸሎት ቤት እንደዚሁ ማፍረስ ማቃጠል አድርገው ሰዎችንም ጎድሏቸዋል ጎድቷቸዋል። የዞኑ አስተዳዳሪ የወሰደውን እርምጃ አላሳወቀንም። እዛ ላይ ጥንቃቄ ቢደረግ እዛ ላይ ቢሰጥ መግለጫ የሆነ አይደገምም። ስለዚህ የሚዲያ አካላት እዚህ ያላችሁም ምናልባት ይሄ መልክት የሚደርሳችሁ በሀገር ውስጥ በመለዋል የምትገኙ ማህበራዊ ሚዲያ ላይ በተለይ የምትሰሩ ይሄ መልእክት ለሚመለከታቸው መንግሥት አካል ደርሶ ውሳኔ እስኪያገኝ ድረስ ጥያቄው በተለያየ መንገድ መቆም የለበት መሄድ ያለበት። የሚዲያ አካልም እስከ ቦታው ድረስ በመሄድ የተለያዩ ፕሮግራሞችን መሥራት ያስፈልጋል፣ ማለት መሥራት ያስፈልጋል፣ እውነታውን ማውጣት ያስፈልጋል። እውነት ያልሆነ ነገር ነው ማናወጣው እንጂ እውነት የሆነን ነገር፣ ሪያሊቲውን ነገር በአካልም ደርሰን ያገኘናቸው መረጃዎች አሉ። እነሱን በሙሉ ወደ ሚዲያ እናወጣለን ህዝቡን ለመርዳት ቤተክርስቲያኒቱ አካውንት ከፍታለች። በዛው መሰረት ሁላችሁም የሚዲያ አካላት በሀገር ውስጥም በመላው ዓለም የሚገኙ ቅዱሳን እንዲተባበሩ በተዘጋጁ አካውንት ውስጥ ድጋፍ ማድረግ የጸሎት ቤቱን የተሻለ አድርገን መገንባት እንድንችል ይሄ ማለት አጥፊዎች የሚጠበቅባቸውን ለአረጉም ማለት አይደለም። መስራት ያለባቸውን ይሰሩታል እነሱ ግን ምእመኑ ደግሞ ተባብሮ እንደ ስደት ባለበት አካባቢ ድጋፍ በማድረግ የተሻለ ነገር መደረግ አለበት ብለን ስለምናምን በተከፈተው አካውንት የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ ራሱ ያዘገጅ አካውንት አለ። በዛ ላይ ድጋፍ ቢደረግ የተሻለ ነው። በጥብቅ የምናስተላልፈው መልዕክት የአንድ ሰሞን ኢሹ እንዳይሆን እንዲህ አይነት ነገሮች ምላሽ እስኪያገኝ ድረስ የሚዲያ ዘመቻ መኖር አለበት። ቻለንጅ መደረግ አለበት። መንግስት እርምጃ መውሰድ አለበት። አጥፊ በህግ መጠየቅ አለበት። ስለዚህ ቀልል ቁጥር አለም በወንጌል አማኞች ሚለው ድምፅ ለማሰማት የሚያንስ ቁጥር አለም ያለን። ስለዚህ ምላሽ እስክናገኝ ድረስ እንቀጥላለን ማለት ነው። ሌላው ለየት ያለ ጥያቄ የተነሳው ምናልባት ከዚህ ጋር አላገናኘነውም። በቅርቡ እንሰጣለን መግለጫ በኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል የታቀፉ አባል ቤተ እምነቶች ሊተገብሯቸው የሚገባ የጋራ ስምምነት ሰነድ የተደረጉ የስነ ምግባር መመሪያዎች አሉን። ከዛ መካከል አንዱ የቁሳቁስ ሽያጭ ነው የማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ፣ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለያ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስሉ ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ የሚሆን ከአዲስ አበባ ውጭ ያላቸው ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይጠበቃል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ እናስተላልፋለን ማለት ነው። መመናኑም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። ዛነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው፣ ጦር መሳሪያ አስይዘው፣ አጀብ ፈጥረው፣ ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን ነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን እሱን ያርጉልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አቶ የሚቸገር ብዙ ህዝብ አለ። መንግስት እሱን እሱን ይስራልለኛል። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው። እና ከተማው ላይ አንድ ሀይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉ። እሱ ላይም ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይህን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳራት አጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድን ነው ትርጉሙ? መጽሐፍ ቅዱሳዊ ቤነፊቱ ቫሊዩ ምንድን ነው? እሱን ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ፣ ከመጽሐፍ ቅዱስ ባልተማርነው መንገድ፣ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሰረት አጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ፣ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ለምንስ ብቻውን አይሄድም? አጃቢዎች ምን ያደርጋሉ? ምን ያስፈልጋሉ? አምስት ስድስት አጃቢዎች አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው የሚሄዱ ሰምተናል። ሽጉት ታጥቆ መሰረት ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደሆነ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናረግ። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል። ሰርተፍኬት ሲወስዱ ፈርመዋል ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ፣ ችርቻሮ፣ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል፣ ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለ ነው የአንድ ሊትር ዘይት አንድ ሺህ ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፎ በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል። እሱ ነው እና ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነው እና በዚህ አጋጣሚ ለሁሉም ክልሎች የማስተላልፈው መልዕክት፣ እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል። ለሁሉም ክልሎች ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ የሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ። ኮንፈራንስ ከተካሄደ ሰው ከፍ መገፋፋት ስላለ ሰው እየፈተሹ ሊያስገቡ፣ እሱ ሊጠበቅ ይችላል። እኛ ያለን አለ አንድ አገልጋይ ሲገባ ግን ለአገልጋይ አቀባበል ለማድረግ ስድስት ሰባት ፓትሮል መሳሪያ ይዞ አገልጋዩ መሀል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም፣ የኛ አስተምሮ ስለማይፈቅድ ይህንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ። በዚህ አጋጣሚ ለእነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቁሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል፣ እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ።